የቢታኒያ እህቶች ገዳም የመጀመሪያ ኢትዮጵያዊት ተመካሪት የመጀመሪያ መሐላ ተካሄደ። መስከረም 26 ቀን 2018 ዓ.ም ተብረት በእምድብር አገረ ስብከት የቢታኒያ እህቶች ገዳም የመጀመሪያ ኢትዮጵያዊት ተመካሪት መቅደስ ወርቆ የመጀመሪያ መሐላ ተካሄደ። የተመካሪት መቅደስ ወርቁ የመጀመሪያ የምንኩስና መሐላ በዚህ ዘንቾ ኢየሱስ ቁምስና የእምደብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ ፍቅሬ ባሳረጉት መስዋዕተ ቅዳሴና በህንድ የሲሮ ማላንካራ ካቶሊካዊት ቤተክርስቲያን ጳጳስ ብፁዕ አቡነ ማቲያስ ማርማ ኮሚዮስ በመሩት ስርዓት ተከናውኗል። ተመካሪት መቅደስ ወርቁም የመጀመሪያ መሐላዋን በማድረግና እህት ዮሐና ሚሎንስን በመያዝ የገዳሙ የመጀመሪያ ኢትዮጵያዊት እህት መሆን ችላለች። ብፁዕ አቡነ ሉቃስ የጠራን የሚያሰማራ እግዚአብሔር መሆኑን በማስታወስ የሰው ልጅ እግዚአብሔር የሰጠውን ህይወት መልሶ ለእርሱ ሲሰጥ ማየት ትልቅ ምስክርነት መሆኑን በማመለከት የእንኳን ደስ ያላችሁ መልዕክታቸውን አስተላልፏል። ብፁዕነታቸው በቢታንያ እህቶች ገዳም የመጀመሪያ ኢትዮጵያዊት የሆነችውን እህት ዮና በባህሎች በአገራትና በቤተ ክርስቲያናት መካከል ድልድይ መሆኗን በማመለከት በጸሎት አብሯት እንደሚሆኑ ገልጸዋል። ዛሬ በዚህ ቦታ እየመሰከርነው ያለው ምስክርነት ድንቅ ምስክርነት ነው የሰው ልጅ እግዚአብሔር የሰጠውን ህይወቱን መልሶ ለእግዚአብሔር መስጠት ሲችል እግዚአብሔር በሰጠው ጉልበትና ጸጋ መሰረት ያን ስጦታ በትክክል ኖሮ እግዚአብሔርን በሚያስመሰግን ህይወት ለመኖር በልጅነት ጥበብ እግዚአብሔር አብቅቶ ይህንን ምስክርነት ማየት ለእኛ ትልቅ ጸጋ ነውና ከምንም በላይ እግዚአብሔር ይበልጣል እግዚአብሔር ይበልጣል ብለሽ እግዚአብሔርን ተማምነሽ በድህነት፣ በንጽህና፣ በታዛዥነት ለመኖር የወሰንሽ ውሳኔ ዛሬ በዚህ ቅዱስ ታቦት ፊት እግዚአብሔር ተቀብሏል እና የእግዚአብሔር ስም የተመሰገነ ይሁን። የጠራሽ ያሰማራሽ ጥበብን ያበዛልሽ በልጅነትሽን ይህንን ከባዱን ምንኩስና ህይወት ልትኖሪ ጥሪ በልብሽ ያስቀመጠ እግዚአብሔር ልጆቹን ያሰማራልና አይተውሽም። ስለዚህም እኛም በጸሎት ካንቺ ጋር ነን። በህንድ የሲሮ ማላንካራ ካቶሊካዎች ቤተ ክርስቲያን ጳጳስ ብፁዕ አቡነ ማቲያስ ማርማኮሚስ በበኩላቸው የምደብረ አገር ስክረት የቀድሞ ጳጳስ ብፁዕ አቡነ ሙሴ ከበርካታ ዓመታት በፊት ወደ ህንድ ሚስዮናውያን ፍለጋ መምጣታቸው በማስታወስ እህት ዮሐና የእግዚአብሔር ስጦታ መሆኗን ገልጸዋል። ብፁነታቸው የቢታኒያ ገዳም ደናግል ከህንድ እያስመጡ እንደሚያገለግሉ በማስታወስ ጥሪ በኢትዮጵያም ሊኖር እንደሚገባ መክረዋል። እህት ዮዋና ከእግዚአብሔር የተሰጠች ስጦታ ነች። አስታውሳለሁ። ከዛሬ 2 ዓመት በፊት አቡነ ሙሴ ሚስዮናውያንን ፍለጋ ወደ ህንድ ንግደት አድርገው ነበር። በዛም የቢታኒያ እህቶችና አባቶችን እንዲሁም ሌሎች ገዳማትን ጎብኝተዋል። የቢታኒያ እህቶችና አባቶች በዚህ አሉ። እስከ መቼ ሰዎችን ከህንድ እያስመጡ እንደሚቀጥሉም አላውቅም። ይህን ያህል ቀላል የሚባል አይደለም። ይህ ተልዕኮ የሚቀጥል ከሆነ ከዚህ ጥሪ መገኘት አለበት። የኢትዮጵያ ካቶሊክ ቤተክርስቲያንም የቢታኒያ ገዳም በመደገፍና በማጠናከር ተልእኮ እንደሚቀጥል እርግጠኛ ነኝ። በእህት ዮሐና የመጀመሪያ መሐላ መስዋዕት ቅዳሴ ከብፁዓን ጳጳሳት በተጨማሪ ከኢትዮጵያና ከውጭ ሀገራት የመጡ ካህናት፣ የቢታንያ እህቶች ገዳም የበላይ ኃላፊ እህት ሀድራና እህቶች፣ የሌሎች ገዳማት ደናግል ዘማሪያና በርካታ ምእመናን በመገኘት በመንፈሳዊ ድምቀት ተከናውኗል።